ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንደምናችሁ ዲስክ ዩቲዩብ ተከታታይ ሰላም ናችሁ ወይ ከኔ ጋር አልহামዱሊላህ ረብ አልዓለሚን ባረከላሁ ፊኩም ዛሬ ነው በአዲስ ቪዲዮ በቅርብ ያለው ጣፋም ያለው እንጣፋለሁ ብዙ ጊዜ ይቀጣ ኢንሻአላ ስካንደ እና ዛሬ በአዲስ ቪዲዮ በቅርብ ያለው ኢንሻአላ ወሳኝ ርዕስ ነው፣ ምሬ ነው ምላችሁ እህቶች ለእናንተ በጣም ይጠቅማችኋል ብዬ አስባለሁ። ባረከላሁ ፊኩም ዋል ደራለ ስለ እህቶች ስለ መህር ስለ ጋብቻ ወይም ደግሞ ማለት በቃ በጥቅሉ እህቶቼ ጀዛክላሁ ኸይረን አላህ ይጠብቃችሁ። ሰላም መሰግናችሁ አላልፈም። ባረከላሁ ፊኩም ብዙ እህቶች የሆነ በቃ ደስታችሁ በዛሬ ደግሞ ሀሳብ አስተያየት የሰጣችሁት አለ። የሁላችሁንም ኮሜንት አይቻለሁ። እና አንዳንድ ኮሜንቶች ሻላ አውጥቼ ሀሳብ እሰጣለሁ። እና ከዛ በተለይ ደስ ያለኝ ነገር አንድ እህት እኔ ስደት እህቶች ኑረው ከስደት መልስ አግብተው ወልደው ሳይ እንዴት እንደምደሳ እና እኔ በሰው ሀገር ሀገር ልገባ እየፈለኩኝ። በጣም ነው የሚጨንቀኝ። ሞት ሞት ሁላ ነው የሚሻለኝ። ምን ይሻለኛል? ምከሩኝ። እንደገና ደግሞ መክኜ ልቀር ነው የሚል አስተያየት አይቻለሁ። ለሸይጧን በራትክ ፌሲሊቲ አዑዝ ቢላሂ ምን ሸይጧን። ረጅም ሳነበው በጣም ነው የደነገጥኩና አንቺ ያው ብዙ እህቶች ስደት ኖረን ሀገር ቤት መጣን። ብዙ እህቶች ወልደው አግብተው ሲታይ በጣም ደስታዬ ወደር የለውም ብላ ስለ ራሷ ግን ፈርታለች። በዛሬ ደግሞ ከስደት መልስ ብዙ እህቶች በተለይ ብዙ ዩቲዩበሮች እንዳገቡ በራሴ ኮሜንት እኔ አልሰማሁም፣ ግን በራሴ ቤት ተነግሮኛል። ማሻአላ መብሩክ፣ ወላሂ በነገራችን ላይ በጣም ነው አዎ፣ የሰው ልጅ የሚደሰው። በተለይ ስደት ላይ ኖሯችሁ ወደ ሀገር ቤት ስትመጡ ብዙ እንትኖች አሉ ችግሮች። ከነዛ አንዱ እንሻላ እንደዚህ አይነት ነገር መሰተር፣ ጥሩ ጓደኛ ማግኘት እንሻ አላህ ይወፍቃችሁ። ና እህቴ፣ አብሽሪ ታገቢ ያለሽ ትወልጃለሽ። ሀገር ቤት ለመግባት ደግሞ አይጭነቃችሁ። ምሬ ነው፣ አትጨነቁ። ስትጨነቁ ብዙ ችግሮች፣ ብዙ ሙሲባዎች፣ ብዙ ነገር ያልፋችኋል። ገንዘብ ታገኛላችሁ። የምሬ ነው የምላችሁ በተለይ ስደት ያላችሁ ቶች ጤናችሁ ይጎላል። ብዙ ችግሮች ይጎልባችኋልና ገና ገና በሀሳብ በጭንቀታት ውቱላለሁ። ባህር ክላው ፊኩም። እና ቀጣይ ደግሞ ምንድን ነው ሳልናገረው አላልፍም። አንድ እህት ኮሜንቷ ላይ ነው ያየሁት። በጣም ነበር የደነገጥኩት። ወላይ መሬ ነው ምላችሁ። በጣም ያስደነገጠ ኮሜንት። እኔ አንድ ሰው ለትዳር ጠየቀኝ እና እሺ ብዬ፣ አስር ሺ ሪያል እንግዲህ ሪያል ነው ያለች አስር ሺ ሪያል መህር ጠየቅኩት በዛው እልም ብሎ ጠፋ አለች። ና ወላሂ በጣም ከባድ ነው። ማለት በተለይ በአሁኑ ሰዓት ማለት በእርግጥ የምሬ ነምላችሁ። እዚህ ጋር አንድ ነገር ልንገራችሁ። እኔ ያልኩትኝ ምንድን ነው መህር ተቀበሉ። በቃ እናንተ ወደ ትዳር አለም ስትገቡ፣ በአቅሙ ልክ በአቅሙ ልክ የሚያስፈልጋችሁን ነገር ጠይቁን ያልኩኝ። በቃ እንደ አቅሙ እንደ ቤቱ እንደ ጎረቤትሰው እንደ ቤቱ ግን አንድ ነገር ልንገራችሁ ማንኛውም ሴት ሀገር ቤት እንኳን ስታገባ ሙሉ ልብስ ያለብሳል፣ ካለው ወርቅ ይጥላል፣ የበለጥ ካለው ደግሞ ስልክ ይገዛላታል። ከዛ ትንሽ እየብር ከአምስት ሺህ እስከ 10000 ብር ድረስ ይሄ የራሷ ምህር ነው። በአሁኑ ሰዓት ሙሉ ልብስ ጥለሽ ስትጥሎ እስከ ሀያ ሺ ብር ድረስ ይፈጃል። ብርን ያልኳችሁ ወርቅም እንደዛው አርባ ሺህ ብር አስር ሺህ ብር እሱ ከጨመረ አምሳ ሺህ ብር። አሁን ይህን አደረገ የሚባለው በጣም ዝንጥ ያለ ሀብታም ነው። ከዛ ደግሞ አንዳንዶች ደግሞ ወርቅና ቀለል ያሉ ልብሶች ጥለው ስልክ የማይገዙ ሰዎች አሉ። ይሄ በቃ እንደ አቅሙ ነው። ግን የምሬ ነምላችሁ አሁን ለምሳሌ ቴ አስር ሺህ ብር ሪያል አስር ሺህ ሪያል አንድ ሰው ለትዳር መርጦ ሲጠይቅሽ አስር ሺህ ሪያል ስትጠይቂው ደመወዙ ስንት ሆኖ ነው ደሞዙ ስንት ሆኖ ነው ማለት። እዚህ ጋር አንድ ነገር ልንቀራች ልናስብ ይገባል። እኛ ሴቶች አናስደንግጥ። ሰው ማለት ይሄ ሰው እልም ብሎ ጠፋ። የሚገርመው ስምሽን በምን እንደሚያስቀምጠው ልንገርሽ፣ እሷ የምትፈልግ ገንዘብ እንጂ ባል አይደለም ወይም ትዳር አይደለም ብር ነው። ለዛ ነው ሴቶች ብር ይወዳሉ። ምንባል ማለት እኛ ባላደርግ ነው። ምናልባት አንቺ እንደ ቀልድ ሊሆን ይችላል። ወይ ብቻ ላኩልህል የምሬ ማለት የዚህ ጥበበኛ ናት ይባላል። ዋሻው አልዋሽ ምሬ ነው እንደ አቅሙ ከጊዜ በኋላ ቀስ እያልሽ ማለት በተለይ አሁን ላይ ማለት ነው። ትዳር ስትገቡ መቼም አንዳንዴ ማለት ከልክ በላይ አይሆንም እንጂ ማንነቱን አንዳንድ ነገር ተጫውታችሁ አውርታችሁ ምናምን ሀታ ቤተሰብ ያመጣው ሀሳብ ትለዋወጣላችሁ። በዛ ላይ ያለውን ነገር ይነግርሽና በዛ የሚያስፈልግሽን ነገር ትጠይቀዋለሽ እንጂ ዝን ብለሽ 10 ሺህ ሪያል ካልሽ የምሬ ነው። ዛሬ እኮ አንድ ሺህ ሪያል ወደ እስከ 38 ወይም 40 ሺህ ድረስ ይደርሳል። አስበሽዋል እህቴ። ማለት እንደዚህ አይነት ነገር ጥያቄ ስትጠየቁ በጣም ተጠንቀቁ፣ በጣም ተጠንቀቁ። ድጋሜ ድጋሜ ሌላ ሰው እንኳ ቢመጣ ምናልባት አልባት ወይ የምትፈልጊው ሰው ሊሆን ይችላል። ቆስከንዲ እና ይቅርታ እና እንደዚህ አይነት ነገር ሀሳብ ስታቀርቡ በጣም ጥንቃቄ ልታደርጉ ይገባል ማለት ነው። ካልተጠነቀቃችሁ ከባድ ነው። ምናልባት ሌላ ሰው ጥሩ ሰው አንቺን የሚመስል ሰው እንኳ ቢመጣ እንደ እሷ እኮ ይህን ያክል ብር ነው የጠየቀች ይሆናል። አይደለ? እንደዛ ነገር ይመጣል። ያ ነገር ቢሆን ሊያስጨንቃችሁ ይችላል። ግን አንዳንዴ በማህበረሰቡ ተጽዕኖ ይፈጥራል። እና እህቶቼ እኔ እስከማውቀው በድሮ ጊዜ፣ ድሮ ጊዜ በተለይ ሳውዲ አረቢያ ላይ መህር እስከ 3 ሺህ ሪያል በጣም አለው የተባለ ደግሞ አራት ሺህ ሪያል ጥሎ ያገባል። እኔ በደንብ አውቃለሁ፣ በሁለት 2 ሺህ ሪያል ያገባ አውቃለሁ። ያው እንግዲህ በዛው ልክ ደግሞ ፈርሻ እየተባለ ብዙ ነገር ታይቷል፣ ተሰርቷልም አይተናልም። ሱብሃንአላህ። ግን ያ እንዳለ ሆኖ ያንቺ ደግሞ በጣም ከልክ በላይ ሆነ። ሴቶች ልካችንን እንወቅ፣ ዋጋችንን እንወቅ፣ ከዋጋችንም በላይ አንሆን ከዋጋም በታች አልሆን። አንድ እህቴ ምንድን ነው ያለችው? እኔ በቁርአን በቁርአን አግብቼ ነበር ግን ተፋታን። ጃሂል ከሆነ አላዋቂ ከሆነ በቁርአን አትጋቡ ነው ያለች። እውነቷን ነው። ለምን እሷ ምን እንደሆነ ገብታ ስላየችው ነው። እሱ አሊም ነው ያውቃል፣ ወይም ያቀራኛል፣ ወይም የሆነ ነገር ብላ እሱ ላለማስጨነቅ ብላ የሆነ ነገር አድርጋ ተጋቡ፣ ግን ጊዜ ሳይፈጅ ተለያዩ። በነገራችን ላይ በቁርአን እና በመፋቂያ የምታደረጉ ሰዎች የሰሃቦች ስና ነው ልትሉ ትችላላችሁ፣ ወይም ነብያዎች ስና ነው ልትሉ ትችላላችሁ። ማለት እነሱ እና እኛ ምን ላይ ነን ዛሬ ላይ ማለት ነው። እናንተ ወደ ትዳር አለም ስትገቡ ብዙ የሚያስፈልጋችሁ ነገር አለ። ገና ዛሬው ነው ሀብለሽ ሀብለሽ፣ ወደ ቤቱ ስትገብ የሚያስፈልግሽ ነገር አለ። አንቺ ገንዘቡን ሁላ ይሄ እንደዚህ ነው ይሄ እንደዚህ ነው እያልሽ ነገሩን የምታቀይለት ከሆነ ትንሽ ቀን ነው አንቺ ጋር የሚቀመጥ ረጅም ቀን አይቀመጥም። ረጅም ጊዜ ምሬንም እምላችሁ በነገራችን ላይ ወንድ ልጅ ልፋትን ይወዳል። በቃ ይሆናል አደለ አንዳንዴ የሆነ በቃ ሰርቶ ምናምን ሲያስተዳድር ምናምን ደስ ይለዋል። እና አንዳንዶች ግን ያው ሳያስቡት እንደ ዛሬው አመለካከታቸው እንደ ነገው ሳይሆን፣ እንደ ዛሬው አመለካከታቸው ይገቡና ከሁለት ወር ከሶስት ወር በኋላ ጥሏችሁ ይጠፋሉና እንደዚህ አይነት ነገር ይቅርባችሁ ከልክ በላይም ገንዘብ የምትጠይቁ ሰዎች በተለይ አሁን ላይ አረብ ሀገር ላይ ስራ የለም ገብቶሻል ግን ይሄን ያክል አስር ሺህ ሪያል መህር ስትጠይቂው እንዴት አይጥፋ ወላሂ ይጠ ይጠፋል ልምን የሚል ስምሽን ደግሞ በመጥፎ ይሰብረዋል እንጂ እና ይሄ ነገር ጥንቃቄ ማድረግ አለብሽ አለባችሁ እህቶቼ ማንኛውም ነገር መካከለኛ ሁኑ፣ መካከለኛ በቃ። ሴት ናችሁ አልሐምዱላህ። ሴትነቴን ሴት ነኝ እኔ፣ አሁን በሴትነቴ ደስ ይለኛል። ከዛ ደግሞ አላህ የጻፈልኝ አላህ ለኔ ያደረገልኝ አላህ ለኔ የሚያስፈልገኝ ነገር፣ ለምሳሌ ሴቶችን ስታገቧቸው መህር ስጧቸው። በቃ አላህ ኮ ነው ያለ። ነብዩ ኮ አይደሉም ያሉት፣ አላህ ነው ፈጣሪሽ፣ ሀያሉና ጥበበኛው አላህ። በቃ ብዙ ጊዜ ጅስታ ተገለጠ ስለምትሉኝ ነው እህቶቼ እጅሽን አታውጭ ስለምትሉኝ ነው ማለት ነው። እና አላህ ሀላል ያደረገልሽን ነገር አላህ መህር ስጧቸው እንደታሳይ ቃቸው እንደዚህ አርጉላቸው እንደዚህ ብሏቸው ምናምን ብሎ እናንተ እንዴት ነው ከአላህ በላይ አዋቂ ነኝ ብላችሁ ነው እንደዚህ የምታረጉ? አንዴ መህር፣ አንዴ መፋቂያ፣ አንዴ ቁርአን፣ አንዴ መሉ ነው። በዛው ልክ ደግሞ አላህ ስብሐነ ወተዓላ ከበላህ አብላት፣ ከጠጣህ አጠጣት፣ ከለበስከው አልብሳት እስካለ ድረስ በቃ ይሄ ስብሐነ አላህ ፍትሐዊ ነገር ነው ባለህ በቃ ባለ ከምትበለው ግማሿ ማለት ነው። በቃ እና እህቶች ስትጠይቁ መካከለኛ ሁኑ። ከልክ በላይ የማይሆን ካለው ያርግልሽ ምን ችግር አለው? መኪናም ይግዛልሽ። አንድ ዘመዴ ምን አለ ይመሰላችሁ፣ የሆነች የአጎቱ ልጅ ያገባችና ከዛ እንዲህ ስንጫወት ስንሰሳት ምናምን ምን አለ ይመሰላችሁ፣ ነይማ ልንገርሽ፣ ነይማ፣ ነይማ ላይ ምን ነስለው እንድች እንትማ ብድግ ያደረገና እንድች ቁልፏል፣ በአምላኮ እንደዚህ ነት ጣለላት ቁልፏል። በቃ መገናኘትን ሙሉ ሙሉ አለኝ ስላለው ነው። በቃ ለምን እንዲህ አልተደረገልኝ? ምን አይመለከተኝም። የእኔ ባል ሌላ ጉዳይ ነው። ምን አገባኝ? እንደ ነከሌ አትኑሩ፣ አትኖሩ እንደ ራሳችሁ በቃ። ከዛም በኋላ ቀስ ብራችሁ ተመካክራችሁ የሆነ ነገር ታደርጋላችሁ እንጂ ስትሄዱም የሆነ ከልክ በላይ በቃ አይሁን። ጥንቃቄ አድርጎቶቼ ባረከላው ፊቱን በጣም ወሳኝ ነገር ስለሆነ ነው። የምር ቪዲዮውን ከለቀቁት ሰንበት በተአለ ግን ቢሆንም በዚህ ነገር ሀሳብ መስጠት ስላለብኝ ነው። ምናልባት አንድ ቀን ቪዲዮን ታዳምጪዋለሽ። ለሌሎቻችሁ ትምህርት ነው። ምር ስትጠይቁ መካከለኛ ሁኑ። ወሰጥ ደስ የሚል በቃ ይሄን ባለው ልክ ይህች እነዚህ እነዚህ ነገሮች እነዚህ እነዚህ እኔ አንድ ነገር ልንገራችሁ፣ የምሬ ነው። አንድ እህቴ ምንድነው ያለችኝ? ወርቅ እኮ ግዴታ አይደለም። እኔ ግዴታ ነው አላልኩም። እንደዚህ ጥሎ ስንገዛ በአንድ ነገር ተነጋገር የሆነች ሻሽ ናት እና ያችን ትገዛልኛል አልገዛም ተጣላን ማለት ነው። ስንጣላ እኔ ገዛውና ከፈልኩባት እና ሳንቲም አስቀመጥኳት። በሳምንቱ በቃ ያ ሦስት መቶ ብር ተመለሰልኝ። በቃ እሺ ምን ይካልክ? ደስ ካላለ ትርፍ ናት። አዎ ታው ትርፍ ናት። አይፋ እምቢ አለ በቃ። እኔ እንትን አላልኩትም አላስገደድኩትም። በቃ ሻሽን ስለፈለኩት እኔ ገዛሁት። ገዝቼው ግን በቃሽ፣ ችግር የለም ተሰብሰባልኩና፣ ብሩ ተሰጠኝ። ድጋሚ ሌላ ሻሽ ተገዛልኝ። ምንላችሁ ፈልጌ ነው። አንዳንዴ የሰውን ልጅ የማይችለውን አታስገድዱት። በቃ ያላችሁትን ለምሳሌ መካከለኛ ነገር ጠይቃችሁ ካደረገላችሁ፣ ከዛ በላይ ደግሞ ማለቱ ይሄ እንጣላ ነው ነገር ፍልግልግ ይመስልባችኋል። ሌሎች ንቁ ልትሆኑ ይገባል። ባረከላሁ። ፊኩም ሰላም አሌኩም